ሰላም ሰላም ውድ ተማሪዎቻችን ዛሬ ደግሞ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ሞዴል ፈተና የመጨረሻውን ፓርት ወይም ደግሞ ፓርት ፎርን ወይም ክፍል አራትን ነው ይዤላችሁ የመጣሁት። በዚህ ክፍል እንግዲህ የምናየው ከአርባ ስድስተኛው ጥያቄ ጀምሮ እስከ መጨረሻው ወይም ስልሳኛው ድረስ ያለውን ጥያቄ እንሰራለን ማለት ነው። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ማጻፍ ትችላላችሁ። ከዚህ በፊትም የተለቀቁት ሶስት ክፍሎችን ያላያችሁ ሰዎች ይህንን ቪዲዮ ከማየታችሁ በፊት እነዛን ሶስት ክፍሎች ብታዩ ሪኮመንድ አደርጋችኋለሁ። ወደ ቪዲዮ ከመሄዳችን በፊት ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን አይርሱ። ቪዲዮ ደግሞ ጠቃሚ ስለሆነ ላይክና ሼር ማድረግ እንዳይረሱ። በቀጥታ አሁን ወደ ቪዲዮ እንሄዳለን። የአርባ ስድስተኛው ጥያቄ ዊች ኦፍ ዘ ፎሎዊንግ ኢዝ ዘ ፈርስት ኦርጋኒክ ኮምፓውንድ ሲንተሳይዝድ ፍሮም ኢንኦርጋኒክ ኮምፓውንድ የመጀመሪያው ኦርጋኒክ ኮምፓውንድ እንግዲህ ኦርጋኒክ ኮምፓውንድ ከኦርጋኒክ ኮምፓውንድ ኢንኦርጋኒክ ከኢንኦርጋኒክ ነው፣ ከዛ በፊት ሲገኝ የነበረው ነገር። ግን የመጀመሪያ ኦርጋኒክ ኮምፓውንድ አለ። ከየት የተገኘ? ከኢንኦርጋኒክ ኮምፓውንድ የተገኘ። እርሱ ማነው? ነው ነው የተባለው? እንግዲህ መልሳችን ምን ይሆናል? ዩሪያ የሚባለው ይህ፣ ለእህል ዘር ማዳበሪያነት የሚጠቅመው ማለት ነው። ኤንኤች4ሲኤንኦ ነው ኬሚካል ፎርሙላው እሱ ነው መጀመሪያ ኦርጋኒክ ኮምፓውንድ ነው፣ ግን የተገኘው ኢንኦርጋኒክ ከሆኑ ኮምፓውንዶች ነው። ስለዚህ መልሳችን ዩሪያ ይሆናል። መልሳችን ሲ ነው ማለት ነው። 47ኛ which one of the following is basic oxide basic oxide እንግዲህ የምንላቸው ሜታሎች ሜታል ኤለመንት ከማን ጋር ሲጸገበር ነው የሚፈጥረው ከዋተር ጋር ሲጸገበር ምን ይፈጠራል? ቤዚክ ኦክሳይድ ይፈጠራል። ስለዚህ አሁን እዚ ጋር ካርበን ምንድን ነው ነን ሜታል ነው። ሰልፈርም ነን ሜታል ነው። ናይትሮጅንም ነን ሜታል ነው። ኦንሊ ዋን ሜታል የሆነው እዚ ጋር ማግኒዥየም ነው። ማግኒዥየም የሚባለው ማግኒዥየም በሞሌክዩል ፎርም ነው የሚገኘው ከኤችቱ ጋር ሲጸገበር ማን ይፈጠራል? ማግኒዥየም ኦክሳይድ። ስለዚህ መልሳችን ዲ ነው ማለት ነው። አርባ ስምንተኛ ዊች ዋን ኦፍ ዘ ፎሎዊንግ ስቴትመንት ኢስ ትሮ አባውት ኦክሳይድስ። ለኦክሳይድ እውነት የሆነው የትኛውን ይላል። ኤ ኦክሳይድ ሳር ባይናሪ ኮምፓውንድስ ኮንቴይኒንግ ኦክሲጅን። ባይናሪ ኮምፓውንዶች ናቸው ልክ ነው እና ውስጣቸው ላይ ኦክሲጅን አለ። ኦክሳይድ የተባሉትም ኦክሲጅን ስላላቸው ነው። ስለዚህ ይህ ልክ ነው። ኦል ነን ሜታሊክ ኦክሳይድ ሳር አሲዲክ ኦክሳይድ። ነን ሜታሊክ ኤሌመንቶች ደግሞ ከወተር ጋር ሲጠገበር አሲዲክ ኦክሳይድ ይፈጥራሉ። ሜታሎች ደግሞ ቤዚክ ኦክሳይድ አይደለ። ስለዚህ ስለ ኦክሳይድ ልክ የሆነው ኦል ነው ማለት ነው። አንዳንድ ኤክሴፕሽኖች ይኖራሉ ግን ጀነራሊ ኢን ኔቸር ነን ሜታሊክ ኦክሳይዶች አሲዲክ ሆኖ ነው የሚገኙት፣ ሜታሊኮች ደግሞ ሜታሎች ደግሞ ቤዚክ ሲሆኑ ስለሆነ የሚገኙት መልሳችን ዲ ይሆናል ማለት ነው። አርባ ዘጠነኛው which of the following is not true about the properties of acids ስለ አሲድ ፕሮፐርቲ ልክ ያልሆነው የትኛውን ይላል። ዜካምቢ ኒውትራላይዚንግ ቤዝስ ቱ ፎርም ሳልት ኤንድ ዋተር። አሲዶች ለምሳሌ አሁን ሃይድሮክሎሪክ አሲድ ፕላስ ሶዲየም ሃይድሮ ኦክሳይድ ይሄኛው ቤዝ ነው፣ ይህ አሲድ ነው። ሲጸገበሩ ምን ይፈጥራሉ? ሳልትና ዋተር ነው የሚፈጥሩት። የሆነ ሳልት ይፈጥራሉ ከዛ ዋተር ነው የሚፈጥሩት ማለት ነው። ስለዚህ ኒውትራላይዝ ይሆናል። ሳልትና ዋተር ምንድን ናቸው? ቤዝም አሲድ የሚያልሆኑ ኒውትራል የሆኑ ነገሮች ናቸው አይደል ስለዚ አንድን ቤዝ ኒውትራል ለማድረግ አሲድ እንጨምርበታለን። ወይም ደግሞ አሲድ ካለን ኒውትራል ለማድረግ ቤዝ ነው የምንጨምርበት። ስለዚህ ቤዝ ኒውትራላይዝ ያደርጋል። ይሄ ልክ ነው። ኢት ሪሊዝስ ሃይድሮክሳይድ አይን ወይም ዲዞልቭድ ኢን ዋተር ውሃ ውስጥ ዲዞልቭ ሲሆን ሃይድሮክሳይድን የሚለቀው ቤዝ ነው እንጂ አሲድ አይደለም። ለምሳሌ እዚህ ጋር ያለውን ሶዲየም ሃይድሮክሳይድን ውሃ ውስጥ ዲዞልቭ እናርገው፣ ከዛ ማን ይፈጠራል ሶዲየም ኦክሳይድ እና ሃይድሮክሳይድ አይን ይወጣል ማለት ነው። እንግዲህ ይሄ ኬሚካል ፎርሙላው እንትን አልሆነም፣ ይሄ ባላንስ አልሆነም። ባላንስ ይሆናል ግን ኦቨር ኦል የሚሆነው እንደዚህ ነው። ስለዚህ ሃይድሮክሳይድ አይንን የሚለቁ ሁሉ ውሃ ውስጥ ዲዞልቭ ስናደርጋቸው ቤዞችን ሃይድሮክሳይድ ይለቃሉ፣ ግን አሲዶች ስላልሆኑ ይሄ አይሆንም። ዘያቭ ሱርቴስት እንትኖች አሲዶች ሱርቴስት ወይም ቆምጣጣ የሆነ ጣም ነው ያላቸው። ቤቶች ደግሞ መራራ የሆነ ጣም ነው ያላቸው። ስለዚህ የኛውም ልክ ነው። ዲ ደግሞ ኢት ሪሊዝስ ሃይድሮጂን አይን ወይ ዲዞልቭድ ኢን ዋተር ውሃ ውስጥ ዲዞልቭ ስናደርገው ሃይድሮጂን አይንን ይለቃል። ለምሳሌ HCl+ H2O እናደርገው ክሎሪ ኦክሳይድ እና ምን ይፈጠራል? ሃይድሮጂን አይን ሪሊዝ ይሆናል ማለት ነው። ስለዚህ ሃይድሮጂን አይን ሁሌም ውሃ ውስጥ ስናማማው ሃይድሮጂን አይን እንትን ያረጋል ሪሊዝ ያረጋል ማለት ነው፣ አሲዶች ስለዚህ ልክ ነው። ልክ ያልሆነው ስለሆነ የሚለን መልሳችን ቢ ይሆናል ማለት ነው። ሀምሳኛ which one of the following no is due to preservation of biological specimen biological specimen ማለት እነዚህ ናሙናዎች አሉ አይደለ፣ ብዙ ጊዜ ማይክሮስኮፕ ላይ የምናየው ሊሆን ይችላል ወይም ደግሞ ለምርምር የምንጠቀማቸው ህይወት የነበራቸው ከዚህ በፊት ህይወት የነበራቸውን ነገር ለምርምር ስናስቀምጥ ይበሰብሳሉ አይደለ፣ የሆነ ነገር ካልተጠቀምን። ስለዚህ እነዚ ናሙናዎች ወይም ስፔስማን እንላቸዋለን እነሱን እንዳይበሰብሱ ፕሪዘርቭ ለማድረግ የምንጠቀምበት የትኛውን እንትን ነው ነው የሚለን የምንጠቀመው ማንን ነው ፎርማሊን ነው ፎርማሊን ብዙ ጊዜ አሁን አንድ ሰው ሲሞት ራሱ ለብዙ ጊዜ እንዲቆይ ወይ የሬሳ ምርመራ ስክሪን ምርመራ ምናምን ሲኖር ፎርማሊን ይቀባል አይደለ እና ፎርማሊን ስ ፕሪዘርቭ ባዮሎጂካል ስፔስመን ያገለግላል ማለት ነው ሚቴንስ ምንድን ነው ጥቅሙ ካልን ሚቴን ደግሞ የሚጠቅመው እንደ ፊውል ያገለግላል። ኢዝ ዳት ፊውል ነው የሚያገለግለው። ብዙ ጊዜ ለአውቶሞቢል፣ ለኦቨንስ፣ ለዋተር ሄተር እንደ ፊውል ያገለግላል። እንደገና ኤሌክትሪክሲቲ ጄኔሬት ለማድረግ ያገለግላል። እንደ ሮኬት ፊውልም ያገለግላል። ፊውል ላይ እንደ አንቲ ፍሪዝ እንግሬዲየንት ያገለግላል። ብዙ አይነት ጥቅሞች አሉት። በዋናነት እንደ ፊውል እና ኤሌክትሪክሲቲ በጣም ያገለግላል ማለት ነው ሚቴን። ሌላኛው ደግሞ ኢታኖል ነው። የመጀመሪያው ደግሞ አልኮል ላይ ይጠቅማል። አልኮሆል ለመስራት ያገለግላል። ሌላ ደግሞ እንደ ፊውልም ያገለግላል። እንደ ፉድ አዴክቲቭ ያገለግላል። በሌላ ጥቅሙ ደግሞ ኮስሞቲክስ እና ቢዩቲ ፕሮዳክቶች ላይ በጣም ያገለግላል። ይሄ ኢታኖል ማለት ነው። ሌላኛው ቬኔጋር አሲድ ነው። ቬኔጋር አሲድ እንግዲህ ከ4 እስከ 18% አሲቲክ አሲድ ያለው ሲሆን እንደ ፉድ ፕሪዘርቬሽን ያገለግላል። ብዙ ጊዜ አሁን ሰላጣ ምናምን እነዚህ በጥሬው የሚበሉ ምግቦች ላይ ቬኒጋርን እንጠቀማለን። ስለዚህ በዋናነት ለፉድ ፕሪዘርቬሽን ያገለግላል። ስለዚህ የዚህ ጥያቄ መልስ ግን ቢ ይሆናል ማለት ነው። ፎርማሊን ሀምሳ አንደኛው ዘ ፎርሙላ አልኬን አልኪን ና አልካይን ዊዝ ቱ ካርቦን አተምስ ሪስፔክቲቭሊ አሁን ባለፈው ቪዲዮ ክፍል ሶስት ላይ ፎርሙላቸውን አይተናል። እሱን ማየት ትችላላችሁ። አልኪን ስንጠቀም ምንድን ነበር ያለው ሲኤን ኤች ሲኤንኤችቱኤን ብላስቱ ነው የምንጠቀመው አልኪን ደግሞ ስንሰራ ማንን ነው የምንጠቀመው ሲኤንኤች ቱ ኤን ነው የምንጠቀመው። ከዛ አልካይን ነው አልካይንን ደግሞ ስንሰራ ሲኤንኤችቱኤን ማይነስቱ አድርገን ጠቀማለን። አሁን እኛ ስር የተባለው ሁለት ካርበን ላለው ነው። ስለዚህ ኤን ቦታ ላይ ሁለትን ተክተን እንሰራለን። አልኬን ሲሆን እንስራ መጀመሪያ 2 c2 እንላለን ኤን ቦታ ላይ ከዛ ኤች ብለን ቱ ታይምስ ቱ ፕላስ ቱ ሲ ቱ ታይምስ ቱ ፎር ነው ፎር ፕላስ ቱ ደግሞ ሲክስ ኤች ሲክስ ሲ ቱ H6 ሲ ለአልኬን ማለት ነው ከዛ ለአልኪን ደግሞ ሲቱ ኤች ቱ ታይምስ ቱ ሲቱ ኤች ፎር ይሆናል። ይሄኛው ደግሞ ለአልኪን ነው። ለአልካይን ደግሞ ሲቱ ኤች ቱ ታይምስ ቱ ማይነስ ቱ ከዛ ሲቱ ኤች ፎር ይሆናል። ፎር ማይነስ ቱ ሲቱ ኤች ቱ። ስለዚህ በቅደም ተከተል ሲቱ ኤች ሲክስ ከዛ ሲቱ ኤች ፎር፣ ሲቱ ኤች ቱ ይሆናል ማለት ነው መልሳችን። ሌሎቹ የተዘበራረቀ ነው አቀማመጣቸው። ስለዚህ መልሳችን ለአልኬን አልኪን እና አልካይን በቀደም ተከተል ፎርሙላው ይሄ ነው ማለት ነው። 52ኛ among the following which one is used for, uh, which one is used for, uh, cutting and welding of steel and iron, steel and iron, uh, ስቲልና አይረንን ለመቆራረጥ የምንጠቀምበት ኬሚካል የትኛው ነው የሚለን ኢታይን ነው ኢታይንን ነው። ስቲል እና አይረን እነዚህ ብረቶች ለመቆራረጥ የምንጠቀምበት ኢታይን ነው ማለት ነው። ሚቴን ቅድም አይተናል። ኢቲን ደግሞ የሚጠቅመው ፕላስቲክ ፕሮዳክሽን ላይ በጣም ያገለግላል። አሴ ሞኖመር ማለት ነው። ሞኖመር ማለት ጥቃቅ እነዚህ አንድ ላይ ሆኖ ትልቅ ነገር የሚሰሩ ጥቃቅን ነገሮች ናቸው። ሞኖመር እና ለፕላስቲክ ፕሮዳክሽን ያገለግላል። ፕሮዳክሽን ፕሮፔን ደግሞ የሚያገለግለው ለሆም ለዋተር ሂቲንግ ኩኪንግ እና ሪፍሪጅረንትን ምግብን ለማቀዝቀዝ ያገለግላል። ልብሶችን ለማደራረቅ ምናምን ያገለግላል። እንዲሁም ደግሞ ኢንዱስትሪ ላይ ፕላስቲኮችን ለመስራት እንደ ሮ ማቴሪያ ያገለግላል። ሀምሳ ሶስተኛ ዊች ዋን ኦፍ ዘ ፎሎዊንግ ፔር ኦፍ ኮምፓውንድስ ፕሮዲውስ ካልሽም ሰልፌት። ካልሽም ሰልፌትን ለመስራት የምንጠቀመው ፔር ኦፍ ኮምፓውንድ ማንና ማንን ተጠቅመን ነው ነው ካልሽም ሃይድሮክሳይድን እና ሰልፈሪክ አሲድን ብንጠቀም ችቶ የሶፎር ነው ሁለቱን አንድ ላይ ብናጸገብራቸው ካልሽም ሰልፌትን መስራት እንችላለን። ስለዚህ መልሳችን ዲ ነው ማለት ነው። ሀምሳ አራተኛው ሆይነ ፐርሰን አክሲደንትሊ ድሪንክስ ኮሬሲቭ አሲድ ሂስ ፋሚሊስ ሀብ ታክን ሂም ቱ ዘ ኒረስት ክሊኒክ ዘ ዶክተር ኢን ክሊኒክ ኬርፉሊ ዲያግኖሲስ ሂዝ ኮንዲሽን አንድ ፕሪስክሪብድ

ስለዚህ ከተዘረዘሩት ቤቶች ውስጥ ዶክተሩ ሊያዝለት የሚችል የትኛውን ነው ነው የሚለን። ኤ ሚልኮፍ ማግኒዣ ወይም ማግኒዥየም ሃይድሮክሳይድ ይላል። ቢ ደግሞ ዳሊዩት ሃይድሮክለሪክ አሲድ፣ ሲ ዳሊዩት ፖታሽየም ሃይድሮክሳይድ ዲ ደግሞ ዳሊዩት ሶዲየም ሃይድሮክሳይድ ይላል። ስለዚህ አሁን እነዚህ ከተዘረዘሩት ኤች ሲ ኤል፣ ፖታሽየም ሃይድሮክሳይድ፣ ሶዲየም ሃይድሮክሳይድ ቢ ሲ እና ዲ ስትሮንግ ቤቶች ናቸው እና ቢጠጣው ልጁን ሊጎዱት ይችላሉ። ስለዚህ ልጁ ሊጎዳ ስለሚችል፣ ምንድነው ይሄ ዊክ የሆነ ቤዝ ነው ሊያዝለት የሚችለው አሲዱን ኒትራላይዝ የሚያደርግለት አዘ ሴም ታይም ደግሞ ልጁን ሊጎዳ የማይችለው ቤዝ ሚልኮፍ ማግኒዣ ወይም ማግኒዥም ሃይድሮክሳይድ ብለን እንጠራዋለን። ብዙ ጊዜ አሲዶችን ኒትራላይዝ ለማድረግ ለበሽተኛ ሊታዘዝ የሚችል ነው ማለት ነው። ስለዚህ ኤ ሚልኮፍ ማግኒዣ ወይም ማግኒዥም ሃይድሮክሳይድን ሊያዝለት ይችላል ማለት ነው ዶክተሩ። ቢካዝ ሁሉም ይሄ ሲጀመር ኤች ሲ ኤል ሲጀመር አሲድ ነው። እሺ አሲድ ለአሲድ አይታዘዝም። ቤዝ ነው ሊያዝለት የሚችለው ሁለቱ ይሄኛው እና ይሄ ቤዝ ናቸው። ግን ስትሮንግ ቤዞች ስለሆኑ ነው የማይታዘዙለት። ዊክ ቤዝ የሆነው ሚልክ ኦፍ ማግኔዥየም ያዝለታል ማለት ነው። 55ኛው እንደ ላቦራቶሪ ዩ አድ ፌኖፍታሊን ኢን አናውን ሶሉሽን The color of the አናውን ሶሉሽን ቢካም ፒንክ what do you think the solution to be አሁን ፌኖፍታሊን ሌሎቹም አሉ ቴስት የምናደርግባቸው ውህዶች ናቸው። እነሱን ተጠቅመን አንድ ነገር ቤዝ ነው ወይስ አሲድ ነው የሚለውን ለመለየት ነው። ቤዛችን ላይ ወይም ደግሞ አሲድ ላይ ፌኖፊታሊን አድ ስናደርግ ከለራችን ቀያየራል ማለት ነው። ስለዚህ ቤዝ ላይ ስናደረገው ፒንክ ይሆናል። ፌኖፊታሊንን አሲድ ላይ ስናደረገው ከለርለስ ነው የሚሆነው። ምንም አይነት እንትናል። ስለዚህ እዚህ ጋር ከለር ለስ ነው የሚሆነው። እዚህ ጋር ደግሞ ፒንክ ያደርገዋል። ስለዚህ እሱ ሲያደርገው ፒንክ ነው የሆነ ብሎናል። አ ስለዚህ ያ ነገር ቤዝ ነበር ማለት ነው። ስለዚህ መልሳችን ቢ ይሆናል። አምሳ ስድስተኛው ዊች ኦፍ ዘ ፎሎዊንግ ሳልት ኢዝ ዩዝድ ቱ ሜክ ገን ፓውደር ኤንድ ፈርትላይዘር። ገን ፓውደር እና ፈርትላይዘር ለመስራት የሚያገለግል ሳልት፣ እነዚህ አሁን እንዳለ የተዘረዘሩት ሳልት ናቸው። ሳልት የሚሰራው እንዴት ነው ብለናል? አሲድና ቤዝ አንድ ላይ ሲደባለቁ መስራት ይቻላል ወይም በሌላም አሰራር አለው አንዱ ወይ እሱ ነው። ስለዚህ ፖታሺየም ናይትሬት የሚባለው የሚያገለግለው ገን ፓውደር ወይም ደግሞ ይሄ ሽጉጥ ምናምን የሚሰራበት ፓውደሩ አለ አይደለ? ውስጥ ላይ ሰውን የሚጎዳው ፓውደር እሱ የሚሰራበት ከዛ ነው። እንዲሁም ፈርቲላይዘር ለመሬት ለምነት ምናምን የሚያገለግለውም የሚሰራው ከዛ ነው። ስለዚህ ፖታሺየም ናይትሬት ኢዝ አወር አንሰር ማለት ነው። ሀምሳ ሰባተኛው ዋት ዳዝ ኤክስ ሪፕሬዘንት ፎሎዊንግ ሪክሽን ምንድነው ይሄ ሰልፈር ናይትሬት እና ዋተር ሲጸገበር ማንን ኤችኤክስ ተሳስተውን እዚህ ጋር ነው መሆን ያለባት። መጨረሻ ላይ ምን ይመጣል ነው ጥያቄው። ሁለቱ ሲጸገበር የሚፈጠረው ሰልፈሪክ አሲድ ነው፣ ኤች ቱ ኤስኦ ፎር የሚባል ነው የሚፈጠረው። ስለዚህ መልሳችን ማን ይሆናል? ሲ ይሆናል ማለት ነው። ሰልፈሪክ አሲድ የሚለው መልሳችን ይሆናል። ሀምሳ ስምንተኛው ዘዋይት ከለርድ ሀፍ ሙን ሼፕ ኦፍ ደኒል ስኮልድ ይሄ ጥፍራችን ላይ በተለይ አውራጣታችን ላይ ብዙ ጊዜ ይታያል። ዋይት ሼፕ ሆና ግማሽ ጨረቃ መስላ ላይ የምትታይ ነጭ ነገር አለች ጥፍራችን ላይ ማለት ነው። እሷ ምንድን ነው የምትባለው ነው የሚለው እሱ። እንግዲህ ማደግን የምታሳይ ምልክት ናት። እያደገ መሆኑን የሚያሳይ ነው። አዲስ ጥፍር ሲወጣ የሚያሳይ ነገር ነው እሱ እና እሷ ምንድን ነው የምትባለው? ሉኑላ ትባላለች። ሉኑላ ነው የምትባለው መልሳችን ኤ ነው ማለት ነው የሚሆነው 59ኛው ዘ አውተር ሞስት ላይር ኦፍ ስኪን ሜድ አፕ ኦፍ ደድ ሴልስ ከሞቶ ሴል የተሰራ ዛት ዩዝድቱ ሬዲዩስ ኤክሰስ ዋተር ሎዝ ፕሮቴክት ፍሮም ላይት ሬይ ዲዚዝ ኮዚንግ ማይክሮኦርጋኒዝምስ ከነሱ የሚከላከል ከሞተ ሴል የተሰራ ኤክሰስ ዋተር ሉዝን ሬዲዩስ የሚያደርግ አውተር ሞስት ላይር ኦፍ ስኪን ምን ይባላል ነው የሚለን ጥያቄው። እንግዲህ ስኪናችን ሶስት ክፍሎች አሉት ከላይ ከውጭ ወደ ስር ስናይ የመጀመሪያው ኢፒደርሚስ ነው የሚባለው። የሁለተኛው ደርሚስ ይባላል። የሶስተኛው ደግሞ ሃይፖደርሚስ ነው የሚባለው። ይሄ ኤፒደርሚስ የሚባለው አሁን ልክ እንዳየ ነው ኤክሰስ ዋተር ሉዝ ሉዝን ሬዲዮስ የሚያደርግ እንዲሁም ደግሞ ከላይትሬ እንዲሁም የተለያዩ በሽታ ከሚያመጡ ማይክሮ ኦርጋኒዝሞች እንዳይገቡ የሚከላከልልን ኤፒደርሚስ ይባላል። መልሳችን ኤፒደርሚስ ነው። ደርሚስ ደግሞ እነዚህ ብለድ ቨዝል ምናምን ያሉበት ቦታ ነው። እንዲሁም ደግሞ የእንትናችንን ስትራክቸር የቆዳችንን ስትራክቸር ጠብቆ እንዲገኝ የሚያደርግ ነው ደርሚስ። ሃይፖደርሚስ ስቶሬጅ ኦፍ ኢነርጂን ስቶር የሚደረግበት ቦታ ነው ሃይፖደርሚስ፣ የመጨረሻው ማለት ነው። ስለዚህ መልሳችን ኤፒደርሚስ ነው ማለት ነው። ስልሳኛው ዊች ፋንክሽን ፐርፎርምድ ባይ ኢንቲግመንታሪ ሲስተም? ኢንቲግመንታሪ ሲስተም የምንለው እንግዲህ ስኪናችን፣ ሄር፣ ኔል፣ ግላንድ፣ ሴንሰሪ ሪሴፕተርስ እነዚህን የያዘ ነው ማለት ነው። እነዚህ ሁሉ አንድ ላይ የሚሰሩ ሲስተም ነው ኢንቲግመንታሪ ሲስተም የምንለው ሰውነታችን ውስጥ ያለ ማለት ነው። እና የእሱ ስራ ምንድን ነው? ፕሮቴክት ማድረግ ነው። አሁን ስኪናችን ፕሮቴክት ያደርግልናል እንዲሁም ደግሞ ኤክስክሬሽን በኤክስክሬሽን ወይም ደግሞ እነዚህ ዌስት የሆኑ ነገሮችን ለማስወጣት ይጠቅማል። ለምሳሌ ስኪናችን፣ ኔላችን የተለያዩ እነዚህ እነዚህ ኢንቲግመንታሪ ሲስተም ላይ ያሉ የሰውነት ክፍሎቻችን እኛን ፕሮቴክትና ዌስት የሆነውን ደግሞ ለማስወገድ ነው የሚጠቅመው። ስለዚህ ይህ ሲስተም አጠቃላይ ለፕሮቴክሽን እና ኤክስክሬሽን ነው የሚያገለግለው። ስለዚህ መልሳችን ቢ ይሆናል ማለት ነው። እሺ ተማሪዎች እንግዲህ እስካሁን ድረስ በአራት ክፍል ያየ ነው የስምንተኛ ክፍል 2017 ዓ ም ኮልፌ ቀራኒዮ ክፍለ ከተማ ተዘጋጅቶ የቀረበው ሞዴል ፈተና ይህንን ይመስል ነበር። እንግዲህ ለእናንተ እንዲገባችሁ ምርጫው ላይ ያሉትንም ሁሉንም ነገሮች እያብራራው ለማሳየት ሞክሬያለሁ ማለት ነው። ከቪዲዮዎቹ ጥሩ ነገር እንዳገኛችሁበት ተስፋ አድርጋለሁ። እናንተ ጥሩ ነገር ካገኛችሁበት ደግሞ ለሌሎች ጓደኞቻችሁ፣ ለእህቶች ወንድሞቻችሁ፣ ለተፈታኝ ተማሪዎች ሼር በማድረግ እነሱም እንዲጠቀሙ ማድረግ እንዳትረሱ ማለት ነው። እስከ ዛሬ ቪዲዮዎችን እያያችሁ ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ያላችሁን ሀሳብ፣ አስተያየት ወይም ደግሞ ጥያቄዎቹ ላይ ስህተት ካለ ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ ማለት ነው። በሚቀጥለው ደግሞ የስምንተኛ ክፍል ማት የ2017 ማለት ነው ይዤላችሁ እመጣለሁ። በሱ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው